መጽሐፈ ሲራክ ምዕራፍ አስራ ሁለት በጎ ስራ በሰራህ ጊዜ የበጎነትህን ዋጋ በምታገኝ ገንዘብ በጎ ስራ የምትሰራለትን እወቅ። ለእውነተኛ ሰው ስራህን ስራ፣ ዋጋህን ታገኛለህ በእሱ ዘንድ ባታገኘው፣ በፈጣሪው ዘንድ ዋጋህን ታገኛለህ። ኃጢአትን በሚሰራ ምጽዋትንም በማይመጸውት ሰው ዘንድ በጎ ስራ የለም። ባለ ጸጋ እንዲወስድብህ ለድሀ ሰው ምጽዋት ስጥ። ለድሀ ሰው ምጽዋትን ስጥ፣ ለባለ ጸጋ ግን አትስጥ፣ ገንዘብህን እሱ እንዳይወስድብህ ገበታህን እጠባት። በጎ ነገር ስላደረክለት ፈንታ በእሱ ዘንድ ክፋትን እጥፍ ሆና ታገኛታለህና፣ በገንዘብህም ድል እንዳይነሳህ ገበታህን እጠባት። እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋልና ክፉ ሰዎችንም ተበቅሎ ያጠፋቸዋልና። ለኃጢአተኛ ከስትሰጥ ለድሀ ሰው ስትሰጥ አተድላ። ደስታም ባደረክ ጊዜ ወዳጅህ አያምልጥህ፣ በመከራ ጊዜ ጠላትህ አይሰወርህ። ተድላ ደስታህ ጠላቶችህን ያሳዝናቸዋል፣ ችጋርህም ወዳጆችህ አስወጥቶ ይሰዳቸዋል። የልቦናው ክፋት እንደ ብረት ዝገት ነው። ና ጠላትህ ፈጽመህ አትመ ነው ብትቸገርም ሳይወድህ ያገለግልሃል። ሰውነትህን አጽናት ተጠቀምበት። ባዜቃዋ እንደ ረገፈ መስተዋትም ትሆነበታለህ። ፈጽሞም አይችልህም። እንዳይ ጎዳህ ባጠገብህ አታቁመው፣ በቦታህም አይቀመጥ። ሹመትህንም እንዳይወስድብህ አታሰልጥ ነው ኋላ በፍጻሜ ዘመንህ ቃሌን ታውቅ ዘንድ አለ ምክሬም ታስበዋለ። ለምድር እባብ ለክፉ አውሬስ ሁሉ መንከስን ማን ያስተምረዋል? ከኃጢአተኛም ሰው ጋር የሚኖር እንደዚሁ ነው፣ በኃጢአቱም አንድ ይሆናል። ጠላትህ ካንተ ጋር አንድ ጊዜ ይቆማል፣ ነገር ግን ከዚህ በኋላ እስክትመለስ ድረስ አታየውም፣ ካንተም ጋር መከራውን አይታገስም በከንፈሩ ጠላትህ ቃሉን ያጣመመሃል። በልቡ ግን በጉድጓድ ይጥልህ ዘንድ ይመክራል። ጠላትህ ባይኑ ያለቀስልሃል፣ ካሳተህ በኋላ ግን ከደም ቢያማህ አይጠግብም። ብትቸገርም ከሁሉ አስቀድሞ በፊትህ ታገኘዋለህ። የሚረዳህ መስሎ ራሱን አዋርዶ በእግር በታች ይሰግዳል፣ በእጁ ያጨበጭባል። ራሱ ይነቀንቃል፣ ከዚህ በኋላ ግን ፊቱን መልሶ ይጠቃቀስብሃል።